አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ፣ ውድና የተከበራቸው የቻናላችን ተከታታዮች እንዴት ናችሁ? እኛ አልሐምዱሊላህ ደህና ነን። ተመልካቻችን ዛሬም እንግዲህ ረመዳን ዚያራ ቪዲዮአችንን ዛሬ ወደ አምስት እናቶች ቤት ነው የመጣነው። እንደምታዩት እንግዲህ እኒህ እናት ዛሬ የመጣንባቸው እንግዲህ ታሁን በፊትም መተን ነበረ እዚህ ጋር እንደምታዩት ገመድ እየገመዱ ነበረ። እንግዲህ ከዛ በኋላ እኛ ደግሞ እንግዲህ ድንገት ስንመጣ ይህንን ምን ገላ አግኝተነው። ደህና ዋላችሁ? አልሐምዱሊላህ እንዴት ናችሁ?

እንደው አላህን አልሐምዱሊላህ ያው እንዴኔ ያደረገ እንዴ ነያረገ ሰው አለ። ረመዳን እንዴት ነው? ረመዳን እንዴት ነው ጾሙ? እኛ ነኝ ነኝ ነኝ ወደ ቤት እንግባ እስኪ እንዴት አላህ አሚን። ሰው አይደለም አደለ ሰው ሎሎ ለሚል አላህ ጠጋኙ እጁ ሙሉ የያዘው ይስጥህ፣ አሚን። እርጥብ ሁን እኔን እንዲያከበርከኝ ክበር። ዛሬ እንግዲህ ወደ እናንተ ዚያራ መጥቼ ነው። ኢንሻአላህ ኢድ ነው እንግዲህ መጪው ኢድ ነው። ይሄንን ሶስት ሊትር ዘይት ይዤላችሁ መጥቻለሁ ዘይት ነው። ይሄንን ደግሞ አምስት ኪሎ ዱቄት ይዤላችሁ መጥቻለሁ። ከዛ በተረፈ ምን ነው ባዶ ጠጉራችሁ ሁናችሁ ሳ ግቢ ውስጥ እየዞራችሁ ነው ዝም ብላችሁ አልሐምዱሊላህ። ይሄንን ደግሞ እንግዲህ ጉፍታ ከነቢጃማው ነው ይዘንላችሁ የመጣ ነው። ይሄ ጉፍታ ነው፣ እስኪ አሜን ይሄ ደግሞ የሱ ቢጃማ ነው ተሰፍቷል ይሄም ለኢድ በቃ ዝም ብላችሁ መልበስ ብቻ ነው አልহামዱሊላ አንተና አላህ አኑርልኝ አሜን ለኢድ ብቻ መልበስ ነው አሜን ይሄንን ሁሉንም ያደርጉላችሁ በሳውዲ አረቢያ የሚገኙ እህቶች ናቸው ዱ አድርጉልን ብለው ይሄን የሰጧችሁ ይሄንን ቢጃማ ከነጉፍተው ይሄንን ዘይትና ዱቄት አድርገው ደግሞ ለጃችሁም ደግሞ አንዳንድ የምትፈልጉትን መግዣ እንዲሆንላችሁ የምትፈልጉትን መግዣ እንዲሆን። ይሄ ደግሞ ሁለት ሺህ አራት መቶ ብር ነው። እንዴ አንተ ሰውዬ እንደው ምን ላድርግህ? እንዴ እንዴ እሱ በሱ እጅ ነው እንዴ? አለ ሐሳቅ አሚን፣ አይሸግርህ። አሚን፣ አሚን። እሺ ውድ ተመልካቾቻችን፣ አሁንም እንግዲህ ወደ ሌላ እናቶች ቤት እንሄዳለን። ቪዲዮአችንን እስከ መጨረሻ ድረስ ተከታተሉ። እዚህ ቤት እንዴት ዋላችሁ? ደህና ናችሁ፣ እንዴት ናችሁ? ደህና ናችሁ? እንደምን ናችሁ? ፆሙ እንዴት ነው? ሮመጣ ነው። እንኳን አደረሳችሁ። አልሐምድሊላህ አልሐምድሊላህ። አሁን እንግዲህ ለኢድ በሳኡዲ የሚገኙ በሳኡዲ የሚገኙ እህቶቻችን የላኩልን ነገር አለ። ይሁት ዱቄት፣ ዘይት ይሄ ደሞ ለናንተ ቢጃማ ከነጉፍታው ልብስ ልብስ አይ ከዛ በተጨማሪ ደግሞ ለአንዳንድ ነገር እንዲሆናችሁ ሁለት ሺህ አራት መቶ ብር ነው። ይሄ ይሄን ሁሉንም በሳውዲ የሚገኙ እህቶች ናቸው ያደረጉላችሁ። እንግዲህ ኑሮልኝ እኔ ወሬ የሚያለ ምን የሚያለ ሀያጀባ እድሜ ተራ ወማኝ ቃቸው ደልም ያለባቸው ግጥም ተወራቶ ግጥም እዛ የሚያለው ተለ እሺ ውድ ተመልካቾቻችን እንግዲህ አሁን ደግሞ ወደ ሌላ እናቶች ቤት እንሄዳለን። አሁንም ቪዲዮችን እስከ መጨረሻ ድረስ ተከታተሉት። እሺ ውድ ተመልካቾቻችን እንግዲህ ከአሁንም እንግዲህ ሌላ እናት ቤት ተገኝተናል ማለት ነው ለመዘየር እኒህ እናትም እንግዲህ እንደምታዩት አሁንም ማፍጠሪያ የማፍጠሪያ ቡና እየቆሉ ነበር ያገኘ ናቸው። እስኪ እንግዲህ ረመዳን እንዴት እንደነበሩ እንጠይቃቸዋለን። አሰላሙ ዐለይኩም፣ እንዴት ናችሁ እናታችን? ደህና ናችሁ? ቡና እየቆላችሁ ነው? ከማን ጋር ነው የምትኖሩት? እዚህ ብቻ ነው የሚባል ነበር ሞት እሳቸው እሳቸው ጋር ወኪል አድርጌ እሳቸውን ኬራይ አልከፍል አትከፍል ብለውኝ እሳቸው እየጦርኩኝ እሳቸውን ገላቸውን ጨርቃቸውን እያጠኩ ነበር ሞቱብኝ። አምኛቸው እሳቸው ማምነውኝ በባንቾ ወጀ አሁን ብቻችሁን እየኖራችሁ ነው። አሁን ማፍጠሪያ እየሰራችሁ ነው። አሁን ይሄ ቡና አሁን ይሄ ለማፍጠሪያ ነው። ያችን እንጀራ ጋር ግሬ አለችኝ። እንጀራ ቀሪ አያረኩ ነው እንጀራውን ነው ቀሪ አርጌ፣ ያችን እያስፈጨሁኝ እንደ ቀዚያ እያወካሁ እንቅመጣለን። እንግዲህ ውድ ተመልካቻችን፣ እውነቱን ለመናገር እኛ እኒህ እናት ጋር አልመጣ ነበረ ግን ያለ ካሜራ ጠይቂያቸው ነው። ስጠይቃቸው ቡናችን ቡና እየቆሉ ነበረ። እዚህ ቤት የሚኖሩ አንድ ዐይነ ከሪም እናት ነበሩ። እነሱን ለመዘየር ነበር የመጣነው። ወላሂ ሳልሰማ ቀርጬ እነሱ ወደ አኬራ ሄደው አላሉ ከዛ እኒህን እና ሲቆሉ እነሱ መስለውኝ ሳናግራቸው፣ እነዛማ ወደ አኪራ ሄደዋል። እኔም እዚህ ብቻዬን እየኖርኩ ነው። አሁንም እንግዲህ እነሱ ስጠይቃቸው ያሉበት ሁኔታም ስለ ከበደኝ አልወጣም ብዬ ነው እንግዲህ ወደዙ የቆምኩት ማለት ነው። እናታችን በሳዑዲ አረቢያ የሚገኙ እህቶች እንግዲህ የሰጡኝ ነገር ስላለ ለእናንተ ልሰጣችሁ ነው ይዤ መጣሁት። ይሁት አምስት ሊትር ሶስት ሊትር ዘይት ነው። ይሄ ይሄ ደግሞ አምስት ኪሎ ዱቄት ነው። ከዛ በተረፈ አሁን ለኢድ ልብስ ተገዝቶላችኋል። ለኢድ ልብስ ገዝታችኋል። ማርሃባ። እኛ ደግሞ እንግዲህ እነዚሁ በሳውዲ አረቢያ የሚገኙ እህቶች ተመልከቱ፣ ጉፍታ ከነ ቢጃማው ኑሩልኝ ኑሩልኝ፣ ክበሩልኝ፣ እመዬዋ በረካ ሁኑልኝ። አላህ ይሸልማችሁ፣ ሽልም አላህ ያርጋችሁ። ቢጃማም ይኸው ወርቆች፣ በረካ ሁኑ። ይሄን እንግዲህ በሳውዲ የሚገኙ እህቶች ናቸው። ከዚህ በተጨማሪ ደግሞ ሁለት ሺህ አራት መቶ ብር ነው ኢንሻላህ። ይሄ ሁለት ሺህ አራት መቶ ብር ነው ይሄ ደግሞ ለአንዳንድ ነገር እንዲሆናችሁ ነው። መርሀባ መርሀባ። እመዬ አይኔ ጠፍቷል። አንዱ ነው እሺ ውድ ተመልካቾቻችን አሁንም እንግዲህ ወደ ሌላ እናቶች ቤት እንሄዳለን ሁለት እናቶች ይቀሩናል ስለዚህ ወደ እነሱ ቤት እንሄዳለን አሁንም ቪዲዮአችንን እስከ መጨረሻ ድረስ ተከታተሉ እንዴት ዋላችሁ አልহামዱሊላህ ዳህና ነን እንዴት ናችሁ ደግ ደግናችሁ እንዴት ናችሁ ረመዳኑን እንዴት ነበረ እንዴት ወጣ ረመዳኑ ዘንድሮ ጠፋሁኝ። መቼም ይሄው፣ ይሄ በሳውዲ አረቢያ የሚገኙ እህቶች ናቸው። ይሄንን እንዳደር ሲያዘዙኝ፣ ይሄው ይሄንን ዱቄት፣ ይሄንንም ዘይት፣ ይሄ ደግሞ ቢጃማ ከነጉፍታው ነው። ይሄ ጉፍታው ነው። ይሄ ደሞ ቢጃማው የተሰፋ ነው። ቢጃማውም የተሰፋ ነው። ጉፍታ ከነ ጉፍታው ነው።

ደርሰን ውድ ተመልካቾቻችን፣ አሁንም እንግዲህ ወደ ሌላ እናቶች ቤት እንሄዳለን ማለት ነው። ቪዲዮአችን እስከ መጨረሻ ድረስ ተከታተሉ። እንደምን ናችሁ? እሺ፣ እንዴት ናችሁ? አውቃችሁኛል? ኑሪ መሰልከኝ፣ እንትና ኑሪ መሰልከኝ እ ደግሞ እንጃ እንግዲህ፣ መሳት እያለሁ ነው። መሳት ጀመራች ትልቅ ሰውነት መጣህ። ሁሴን የሚባል ታሁን በፊት የሚጠይቃችሁ አታውቁም። ገንዘብኛለሁ እንግዲህ ተመልካቾቻችን እንግዲህ ተመልካቾቻችን እናታችን አሁን ያሉኝ ዛሬ ይሄ ጀንበራ ይግባልኝ አሉ። ያው እኒህን እናት አሁን በፊት ዘይረናቸው እናውቃለን። ሰው ነው እንደዚ አስቀምጧቸው ያሉት ሰው ቤት ውስጥ ነው ማለት ነው። እቃም ከጀርባዬ ይታያል። ሰው እንግዲህ የእነሱ ቦታች ናት የእናንተ ማድረ ይሄ ነው አይደለ? ስለዚህ ተመልካቾቻችን ይሄ የተነጠፈው ብቻ ነው የእነሱ ቦታ ማለት ነው። ስለዚህ ሁሴኔ ሙሐመዴ ቶሎና ቶሎና፣ ከዛ እንዴት ነው የሰጠኸኝ ገንዘብ አልቆብኛልና! ዛሬ ነው ይሄንን ያሉት እናታችን ማለት ነው። አፈላሁና ጠጣሁ፣ አፈሉልኝ ትቼውለሁ። እንግዲህ ተይ በለው ከልክለውኛል፣ ተው፣ ተውኩና ይህም ቡና ፈላችልኝ ይቹ የሸሁመርሚስ መጣይ ይቃልቸው

ሁሴኔ ሙሐመዴ ቶሎ ና ቶሎ ና የሰጠኸኝ ገንዘብ አልቆብኛልና ጥለው መጥቻለሁ ይኸው መጥቻለሁ እኔም እንግዲህ ይሄው ሶስት ሊትር ዘይት ይዤላችሁ መጣሁ አምስት ኪሎ ዱቄት ለኢድ የሚሆን ከዛ በተረፈ ደግሞ ልብስም ይዤላችሁ መጥቻለሁ ለኢዳችሁ ጉፍታም ይዤላችሁ መጥቻለሁ። ተመልከቱ ተመልከቱ። ይሄ ደግሞ ቢጃማው ተመልከቱ። ተሰፍቷል፣ ቀጥታ መልበት ብቻ ነው። ወላሂ ተሰፍቷል። ድምቅ ያለ ነው ደሞ ይዤላችሁ መጣችሁ። በዚህ ነው፣ ይሄንን ሁሉንም ያደርጉላችሁ በሳውዲ አረቢያ የሚገኙ እህቶች ናቸው። ከዚህ በተጨማሪ ደግሞ። ለአንዳንድ ይሄ ደግሞ ሁለት ሺህ አራት መቶ ብር ነው። ይሄው ገንዘቡም እቃው ብቻ አይደለም የመጣው ያላችሁት ሆኗል ማለት ነው። መርሀብ አላህ አርግልኝ፣ አላህ አርግልኝ፣ ሙራዳችሁ ሙላልኝ። አሰባችሁም ማላ ከለቅ እንጌሳ አስመችቶ የሚያነጋው አንግቶ የሚያስመሾው ካሊቁ ፈጣሪያችን ከናንተ ይሁን ከናንተ ይሁን። እቅፍ ድግም ያላችሁትን ሙራድ ድርስ አድርጎ አረብጅ ቀልባቸው ወለል ብለው ሌትም ቀንም እሩህ ይሄ አይደለም ድራቸን የሚያዩት አላህ ያድርገን። እሺ ውድ ተመልካቾቻችን፣ እንግዲህ የዛሬ ቪዲዮዋችን ያያችሁትን ይመስላል። አምስት እናቶችን ከሳኡዲ አረቢያ ከተለያዩ እህቶች የተላከልን ነገር አምስት እናቶችን ዘይረናል ማለት ነው። ስለዚህ ተመልካቾቻችን አላህ ሀገራችንን ሰላም ያርግልን፣ አላህ ሀገራችንን ሰላም ያርግልን፣ አላህ ሀገራችንን ሰላም ያርግልን። ይህንን ያደረጋችሁ እህቶቻችን ደግሞ ብዙ ናችሁ። ጠቅላላ አድርጌ አላህ የሀሳባችሁን ይሙላላችሁ፣ የምታስቡት ሁሉ ይሙላ። እናቶቻችንም እንግዲህ አድርገውላችኋል ማለት ነው። ስለዚህ በሌላ ቪዲዮ እስከምንመለስ ድረስ ባላችሁበት ባለም ዳርቻ አላህ ሰላም ያርጋችሁ። በሌላ ቪዲዮ እስከምንመለስ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።